እኛም ልጁ በተመለከተው ህልም በመደመም አላህን ስብሓን ወተዓላ መልካሙ ሸቷል በማለት ተኛን። ሲነጋ ፈረሶቻችንን በመጋለብ ወደ አይቀሬው ፍልሚያ ገሰገስን። በዚህ መሃል የብስራት ነጋሪ ድምፆች ከየአቅጣጫው አስተጋቡ። ለጀነት የተሞሸሩ ውዶቻቸውን አበሰሩ። የብስራት ድምፆች ከተስተጋቡ ከጥቂት ጊዜ በኋላ የጠላት ኃይሎች ከየት መጡ ሳይባል አድማሱን እንደወረሩ አንበጣዎች ተሰለፉ። ያ ልጅ ሰልፉን ሁለት ቦታ ሰንጥቀው ከፈለው። የብዙ አመት የጦር ሜዳ ልምድ ያለው ጀግና ይመስል ይሸነሽ ነው ገባ። የእብሪተኞችንም ገላ እንደ ዱባይ አፈርጦ ይዟል። ነጻነት የነፈጉ ኃይሎች አፈር ድሜ እያበላቸው ነው። ልዩ የጦር ጥበብ የተካነ በሳል መርጦ ገዳይ ነበር። የልጁ ሰይፍ የሚጮኸው የሰው ስጋ አምሮት ሳይሆን የሰዎችን ነጻነት በኃይል የሚጋፉ ኃይሎችን መታገስ ስላልቻለ ብቻ ነው። በጋለው የጦር መስክ ውስጥ ጠልቆ ባላንጣዎችን እምሽክ ትቅቅ ሲያደርጋቸው ስመለከት ልጅ የመሆን ጉዳይ አሳሰበኝ። እባክህ የእኔ ልጅ ወደ ኋላ ተመለስ አልኩት። እርሱም በምላሹ የነገስታቶቹ ንጉስ የሆነው አምላካችን አላህ ስብሓን ተዓላ ምን እንዳለ ረሳህ እንዴ? እናንተ ያመናችሁ ሆይ እነዚያ የካዱትን ወገኖች ለውጊያ በብዛት ሲተሙ ያገኘኋቸው ጊዜ አትሸሹላቸው አላለምን? እናም የገሃነም እሳት ጓዶች እንድሆን ትሻለህን? ብሎኝ ወራችንን ሳንጨርስ እኔና እርሱ ሙሉ በሙሉ በጠላት እየተከበብን መሆኑን ተረዳው። እኔንም እርሱም በኃይል ለየብቻ ነጠሉን። ሁለታችንም የአቅማችንን ያክል ተፍጨረጨርን፣ ተለያየን። ከኛም መካከል ቁጥሯቸው የበዙ ሰዎች ተሰው። ጦርነቱም ሰከነ። ሁለቱም ኃይሎች በየፊናቸው ሙታኖችን ለማንሳት ይሯሯጣሉ። እኔም በፈረስ መገስገስን ተያያዝኩት። መስኩ በደም ተጥለቅልቋል። የሰውነት አካል ተቆራርጦ ወጥቋል። አድማሱ ላይ ንስር አሞራዎች ማንዣባባቸውን ቀጥለዋል። በደም ጅረት እና በአቧራ የተለወሱ ፊቶች በርክተዋል። ማንነታቸውን መለየት ሲበዛ ያዳግታል። ተዘርረው በወደቁ ፈረሶች መካከል አንድ ለኔ እንግዳ ያልሆነ ድምጽ ያስተጋባል። ድምጹ ወደ መጣበት አቅጣጫ መራው። የሆነ ሰው በደም ተለውሷል አካሉ እና ትቢያው ባመቀው መስክ ላይ ሆኖ የተገላበጠ እናንተ ውድ ሙስሊሞች ወንድሞቼ ሆይ በአላህ ይዣችኋለሁ፣ አቡ ቁዳማን በአስቸኳይ ፈልጉልኝ ይላል። ወደዚህ ሰው ሳመራ ፊቱ እንዳይሆን ሆኗል። መለየት ተሳነኝ። የለበሰውን አቧራና የአከበበውን የረጋ ደም እየጠረኩኝ ስመለከተው የዚያች የረቄዋ ትንታ ግንስት ልጅ መሆኑን ተገነዘብኩ። እምባዬ ቀደመኝ። አይዞህ እኔ አቡቁዳማ ነኝ አልኩት። ያ አባቁዳማ ሆይ ወላሂ ህልሜ እሁን እየሆነ ነው በእርግጥም እኔ የዚያች የጸጉር ልጓም ልጅ ነኝ አለኝ እኔም ከአይኖቹ የሚረግፈውን እምባውንና ከጉንጩ ላይ ፈሶ የደረቀ ደሙን በልብሶቼ እያበስኩኝ አንተ ወንድ የሆንክ ልጅ ሆይ አላህ ፊት በምስክርነት አስታውሰኝ እባክህን እንዳትረሳኝ አልኩት አንተን መርሳት የማይታሰብ ነው የአባ ቁዳማ ባይሆን ደሜንና እምባዬን በልብሶች አብስልኝ አሁን አካሌን ለማበስ ከአንተ ልብስ ይልቅ የእኔ ልብስ ተገቢ ነው አይዞህ አላህ ጋር ከነደሜ መገናኘት ናፍቆኝ ነው አለኝ። የአባ ቁዳማ ነፍሴ በእጁ በሆነው ጌታ ምላለው ትላንት በህልሜ የተመለከትኳት ያቺ የጀነት መለሎ እኔን የራሷ ለማድረግ የምትጠብቀው ነፍሴ ከአካሌ የምትወጣበትን ጊዜ ብቻ ነው። ወላሂ አሁን ከበስተ ጀርባዬ በኩል ቆማለች። ቅዠት ሳይሆን እውን የሆነ እይታ ነው እየተመለከትኩ ያለሁት። እርሷም ቸኩላለች፣ እኔም ቸኩ ያለው አባ ቁዳማ ሆይ

በወኔ የታጀበ እንጂ ሀሞቴ ፈሶ እንዳልወደኩኝ አብስራት። የጣለችብኝንም አደራ በአግባቡ እንደተወጣው ንገራት። ለአላህ ስብሓነ ወተዓላ ብለሽ የገበርሽው ልጅሽ ልጆች ፍላጎትሽን አሳክቷል። የእርሱም ፍላጎት ተሳክቷል በልልኝ። አባቁዳማ ሆይ ከእናቴ ጋር አንዲት የአስር ዓመት ሴት እህት አለችኝ። ሲበዛ ተወደኛለች። እኔም በጣም ወዳታለሁ። አካባቢውን ለቅቄ ወደ ፍልሚያው አደባባይ ለመነሳት ጓዜን ሳዘጋጅ እኔ በጣም ስለምናፍቅ ቶሎ ብለህ ትመለሳለህ አይደል? ብላ ስማ ነው የሸኘችኝ። እናም ስታገኛት አላህ ስብሓነሁ ወተዓላ እስከ ቅያማ ድረስ በአንቺ ላይ የእኔን ወኪል አድርገዋለሁ አንቺንም የእናቴ ምትክ ስላደረገሽ እናቴን አደራ ሰላም ብሎሻል በልልኝ አለኝ። ብዙም ሳልቆይ አሽሐዱ አን ላ ኢላሀ ኢላላህ

በውስጥ ምንም አይነት ሌላ ነገር ሳላስብ በቀጥታ ያመራሁት ወደዚያ ትንግርት የሰራው ልጅ እናት ቤት ነው። ወደ መንደራችን እንደዘለኩም መልኳ ያንን ፋኖ የመሰለች አይነ ግቡ ታዳጊ ሕፃን አላፊ አግዳሚውን በማስቆም ከየት ነው የመጣችሁት? ወንድሜን አላያችሁትም ወይ? ወንድሜም አልተመለሰም ወይ እያለች ትጠይቃለች። የአላፊው አግዳሚ ምላሽ አናውቅም ሆነ። አሁን ለመጠየቅ ተራው የኔ ሆነ። እባክህን ወንድሜን ሰው ሁሉ በሰላም ወደ ቤቱ እየተመለሰ እኮ ነው። ታዲያ ለምንድን ነው የእኔ የወንድም ብቻ ይቀረው? አሁን እኮ እኔ ብቻዬን ነው እሱን እየጠበቅኩ ያለሁት እያለች በእንባ ታጅባ ተንሰቀሰቀች። እንባ እየተናነቀኝ ያቺን ታዳጊ ህፃን ከበሩ ፊት ለፊት አባ ቁዳማ የሚባል ግለሰብ ቆሟል፣ አሰላሙ አለይኩም ይላል ብለሽ ለእናትሽ ንገሪልኝ ይልኝ አልኳት። ከላይ የገለጽኩትን ሰላምታ ለእናቷ እንድታደርስ የነገርኳት ያቺ ታዳጊ ሴት ልጅ ቀኝ እግሯ ገና ወደ ቤቱ እንደገባ አንዲት እንስት ከውስጥ በቅጽበት ወጣች። ልጇን የነኩባት ሴት አንበሳ ትመስል ፊቷ ተለዋውጧል።